ሰላም መገናኛ ፕሮግራማችን ጀምሯል። እንግዲህ በመገናኛ ፕሮግራማችን እየተገናኘን የልብ የለባችን የምንጫወትበት ሰዓታችን ነው። የዛሬ እንግዳችን ኮሜዲያን ሀብታሙ ነው። ሀብትሽ እንዴት ናችሁ? ሁሉ ሰላም። እንኳን ደህና ቆየኝ። ሁሉ ሰላም፣ ሁሉ መልካም። እግዚአብሔር ስለመጣ ደስ ብሎኛል። እኔም ስለጠራችሁኝ በጣም ደስ ብሎኛል። ቴንክ ዩ። ኮሜዲያንነትና ሙዚቃ እያዋዛሁ ነው ያለሁ ያው ማለት ሁለቱም አብረው የሚሄዱ ነገሮች ናቸው። እኔ በጣም ወደው ኮሜዲያን ተስፋዬ ካሳን በጣም ማለት ሁሉንም ወዳቸዋለሁ፣ አከብራቸዋለሁ። ምክንያቱም ሙያው ራሱ ትንሽ ከበድ ስለሚል ማለት ሰርቫይቭ ረጅም ጊዜ አርገ የምትቆይበት አለ ሁሌ ክሬት ማድረግ ካልቻልክ ማለት ነው ግን በይበልጥ ደግሞ ተስፋዬ ካሳን ወደዋሉ ለምንድነው? ተስፋዬ ካሳ ከሙዚቃ ጋር ኮሜዲዎችን በደንብ አታች አድርጎ ምናምን መስራት የሚችል ኮሜዲያን ነው። ብዙ ስራዎች አሉት አይደል? ለምሳሌ ስልክ ሲደወል ምናምን ታስታውሰዋል? እድሜ በልጣለው እንዴ? አንድ ፍሪጅ አይደል፣ ብዙ ብዙ ኮሜዲዎች ያሉት ከሙዚቃ ጋር ምናምን የሚሰሩ ለምሳሌ፣ የስልኮ እኔ አልተቆጣሁም ቀርቷል መናደዴ ይቅር በይኝና እንታረቅ ዘውዴ እናቷ ነበር ያነሱት። ብትወድ ባትወድ ጉዳይ ነው እንዴ ምናልባት በደንብ ከተጠቀምክበት ሊያግዝ ይችላል። እንደማግዝ ማለት ነው። ሙዚቃ ቶሎ ሰው ጆሮ ጋር ለመድረስ ከሁሉም ነገር ቀላል ሙዚቃ ነው። ያም ነው ቅርብ ነው። ለምሳሌ እንዲህ ለጦርነት እንኳን ሲቀሰቀስ በሙዚቃ ነው አይደል? የሚቀሰቀሰው ጦርነት በጣም ከባድ ነገር ነው። ግን ጦርነት ማስገባት ይችላል። ሙዚቃ ደግሞ ሙዚቃ በጣም ትልቅ ፓወር አለው ለዚህ። ስለዚህ ሙዚቃ ለሰዎች ጆሮ ቅርብ ስለሆነ ሊሆን ይችላል። እና ዝም ብዬ እኔም አንዳንዴ ይጠቀምበታል። እስቲ በጣም ማትረሳው የትኛው ነው? በጣም ይሄ የሙዚቃውና የኮሜዲያን አንድ ላይ አርገ የሰራ ያው ማለት ኖርማል ሆነው እንደ ረጅም የተሰሩ ብዙ አሉ። አጨብጫቢ ነኝ፣ ተመቷል አየሩ፣ ሌሎችም ሌሎችም ስራዎች አሉ። ከዛ ውጭ ግን ቲክቶክ ላይ ዝም ብዬ እንደዚህ እየቀየርኩ ከሰሯቸው በጣም ብዙ ሰው ወዶት የነበረው እኔና ደጀኔ በጣም ቸግሮናል ዛሬ ሁሉም አልፎ ቃና ላይ መተናል የሚለው መስል የተወደደ ሰው የሚወደው ሁሉም አልፎ እስራኤል ገብተናል። እስኪ ሁላችሁም ከመቀመጫችሁ ብድግ ብድግ ብሉና አንዴ ቸግሮናል እንጫወታለን። ቸግሮናል ቸግሮናል በጣም ደብሮናል። ስለዚህ ከችግራችን ወጥቷል። እኔ አሁን እንግዲህ ያው ችግራችን እያለቀ ነው ብዬ እገምታለሁ። በጣም አሪፍ የእንትንስ ይሄ የኩላሊቱ እሱ ምንድን ነው መሰለህ፣ ምንድን ነው የቀየርኩት። በጣም የኩላሊት ወሬ በጣም በዛ። ኩላሊት ተሰር እንትን ተብሎ ኩላሊት ሰጥቼ ምናምን ምናምን ይላልና እንደ ድንገት ደግሞ ማታ ላይ አንድ ሌላ አንድ አርቲስት ዩቲዩቤን ደግሞ ተሰረኩ ምናምን ብላ ያው ስም መጥቀስ አያስፈልግም። እና ስትል ጊዜ ዝም ብዬ ጻፍኩትና አንዱ ኩላሊቱን እየተዘረፈ፣ አንዱ ዩቲዩቡን እየተዘረፈ መከራና ጭንቆ ለህዝቡ ተረፈ። ያው ዞሮ ዞሮ እኛ ጋር ስለሆነ መጨረሻ አዋጡ ምኖ እኛ ጋ ነውና እንደዛ ምናምን አድርጌ ዝም ብዬ ቀየርኩ። አንዱ ይትዩ ሆነ የተዘረፈ መከራና ጭንቁ ለህዝቡ ተረፈ። ይሆናል ያላሎት ሆኖ ድንገተኛ፣ ይሆናል ያላሎት ሆኖ ድንገተኛ፣ በዝቷል በየቤቱ ባንዳይኖ ሚተኛ። እኔ ምን ግናጥሽ ትክክለኛ ሙዚቃ ሰርተሃል፣ በደንብ አሁን አሁን እንጂ ራሱ የምዘፍነው ድምጽ በጣም ነው የሚያምረው። አይዘው አመስግናለሁ። አይገባም አይገባም አይገባም። እና አለ ሙዚቃ የሰራኸው ለምሳሌ ልክ እንደ ከቨር ሊሆን ይችላል ወይ የራስህ? አይ ኮሜዲ ናቸው ብዙዎቹ እንጂ ይሄ ትክክለኛው ዘፈን አልሰራ አንድ ስራ ሞክሬ ነበርና ከስር ምነው ነው ያሁኑ ግን ብዙ አያስቅም፣ ምናምን አሉ። ስለ ፍቅር እየዘፉ ነው። ስለዚህ ሰውን ማስለም አይሆንም ነው፣ በሂደት ነው የምታስለምደው ማለት ነው። ቢኖረህም አቅሙ በሂደት ነው። ምክንያቱም ሀሳቡ ሌላ ነው። እኔ ላንቺ ቦታ ሳደላድል፣ ከፍቅርሽ ሚዛን እንዳይጎደል፣ የራሴን ትቼው ላንቺ ኖሬ፣ ይሄው ጠላሽኝ በእስቶ ፍቅሬ፣ ምናምን ያለ የሚሄድ ስራ ና በጣም ግን ኮሜዲ አላነሰም። ስለዚህ አንዳንድ ጊዜ ያው እያስለመድክ እያስለመድክ በሂደት የምታመጣው ነገሮች ማለት ነው። ተሳደላድን ከፍቅርሽ ሚዛን እንዳይጎድል የራሴን ትቼው ላንቺ ኖሬ ይኸው ጠላሽ ነበስቶ ፍቅሬ። እርስቲ ሀብተሽ ወደ ልጅነት እንመለስ። ልጅ ነኝ አሁንም ያው ልጅ ነህ ልጅ ነህ። ብዙ አይደለም ሽበትና እንትን ነው። ሽበት ምንም ችግር የተወለ፣ አሁን እንዳይረዝምብህ ነው። ረጅም ነው። የተወለድኩት ወይ ደግሞ አስመራን የተወለድኩት፣ ከዛ ግን ወደዚህ ስመጣ ትንሽ ነኝ። የስድስት ወር ልጅ ጃንሜዳ ካምፕ ነበር በ እንደ ካምፕ ሳይሆን ምንድን ነው ይሄ በቃ በፌስታል ምናምን ተደረገው ቤቶች ውስጥ ምናምን ኖር ነበር። አባቴ የደርግ ወታደር ነው ወደ ሱዳን ሄዶ ስለነበረ ከዛ ከሱዳን ደግሞ እስከሚመጣ ድረስ በቃ መጠበቅ አለብህ። እንደዚህ በፌስታል በፌስታል ተደርጎ ቤት ብዙ ነው። ምንድን ተፈናቃይ ምናምን ሲባል ሰምታቃለ፣ ተፈናቅሎ ከአንድ ቦታ ሄዱ እንደዛ ነበር። ከዚያ አባቴ ሳይሞት መጣ። ከዛ ካምፕ ደረሰን። በዛ ጊዜ ካምፕ ምናልባት መታ ከሆነ አዲስ አበባ ላይ ብዙ ካምፖች ነበሩ መጠለያ የሚባሉ ኮተቤ፣ ልደታ እንደዚህ እንደዚህ መጠለያ የሚባሉ ከኤርትራ ተፈናቅሎ የመጡ ስደተኞች የሚኖሩበት አይነት ማለት ነው። ሶኔ ደግሞ እኛ የደረሰን ቀጨኔ ነበረ። ከዛ ጊዜ ጀምሮ ቀጨኔ ያደግኩኝ ማለት ነው። አሁን የቀጨኔ ልጅ ነኝ፣ እንደተወለድኩበት ነው የማስበው። ልጅ ሆኜም ስለሆነ የመጣሁት የስድስት ወር ልጅ ማክሲመም የአንድ አመት ሆኜን የመጣሁትና አሁንም እዛ ሰፈር ነ አሁንም ነው። አልቆየም ውጣ እንግዲህ፣ አስተያየቶቻችሁ ምናምን ከሰርቫሪ ነው። ከዛ እንዴት ነበር ከትምህርት በኋላ ያለው ላይፍ? ወደ ምን ስራ ጀመርክ? ወደ አርቱ ነው የገባኸው? ያው ትምህርት ጥሩ ነበርኩኝ እስከ ስምንት ክፍል ድረስ አሪፍ ነበርኩ። ስምንት ክፍል ላይም ዘጠና ሁለት ምናምን ነበር ያመጣሁት። ከዛ በኋላ ዘጠነኛ ክፍል ከገባው በኋላ ግን በቃ ምንም አላቅም። እንግዲህ ምን እንደሆነ በቃ ትምህርቱ ነገር ብዙ አሪፍ አልሆነም። ከዛ ማትሪክስ ስወስድ ኔ የክላስ ተማሪ ነው እና ሁልጊዜ በጣም ነው በቃ የሚጽፈው ሲጽፍ ነው የማየው ላይብራሪ የሚገባል ምናምን እና ከሱ ጎን የደረሰኝ ኔ ፈተና እና በቃ ዝም ከሱ ሰራሁኝ። እሱ አንድ ነጥብ ሁለት አመጣ ኔ አንድ ነጥብ አምስት አመጣሁ። ያስኮረጅኝ ልጅ እና በደንብ አልኮረጅክም ማለት ነው ኖ ኖ ራሱ አንድ ነጥብ ሁለት እኮ ነው ያመጣው። ዝም ብሎ ነው ላይብረሪ የሚገባው። ኢንሳይክሎፒዲያ ነው ምናምን የሚያጠናው፣ ስዕል ነው የሚየው እንደ ገብቶ አደገኛ ተማሪ። ግን አንተ ኮርጄ እንዴት ከሱ በለጥክ እኮ ነው እኮ? አይ የተወሰነ ከራሴ መታወታ አማርኛ ምናን አይከብደኝም እኮ ሌላ፣ ሌለውን እንትን። ከዛ ያው ቴክኒክና ሙያ ትምህርት ይመጣ ነበር የአንድ አመት ማለት ነው። ከዛ በቃ ቴምፕላስ ዋን የሚል ደረሰኝ፣ ቴለር የሚል ደረሰኝ። ስሙን ደግሞ ሳይሆን በጣም ወደድኩት። ቴለር ምናምን ቴክስታይል ኢንጂነሪንግ ምናምን የሚለው ጽሁፋቸው አሁን ቴክስታይል ኢንጂነሪንግ ብለው የገቡት የኛ ጓደኞች ዳንቴል ምናምን የሚያሰሯቸው ኪሮሽ ይዞ ምናምን ምናልባት ወይ ስሙ እኔም ቴለር ነበር የደረሰኝ ስገባ ሲንጀር ምናምን አለ እሺ ሶ በቃ ምንም እንትን አላልኩም፣ ግን ያው ምንድነው ዲዛይንም ምናምን አብሮ አስተማሩን ተማሩ ከዛ ጋርመንት የተወሰነ ሰራሁኝ ሙላት ጋርመንት የሚባል ከዛ በኋላ ደግሞ ወጥቼ ከዛ ከጋርመንት ብርጭቆ ወረቀት ፋብሪካ ውስጥ የሆነ የትራንስፖርት ድርጅት መውጫ ቆራጮኝ ብዙ ስራ ሰርቻለሁ። በመስራት ደረጃ ማለት ነው። ከዛ ግን የሆነ ታይም ላይ በቃ ዝም ብዬ ወደዚህ ወደ አርቱ የሆነ ፍላጎት የምናምን አድርና ሁለት ሲዲ ስራ ነበርኝ። ሲዲ የሲዲ ስራ ታስታውሳለህ? ድሮ በሲዲ የሚሰሩ ኮሜዲዎች ጭውቶች በዛ ጊዜ አንድ ሁለት ሲዲዝ ብዬ ፕሮዲስ አደረኩኝ ከጓደኞች ጋኝ በዛው መንገድ ጀመርኩኝ። ከዛ በኋላ ባላገሩ አይደል መጣ። ስንት ዓመት ነው? ችግር ቢገጥመኝ መሰነ አክል ንሮ መንገዴ ባይስተካከል ብያልፋለሁኝ ሁሉም ጤና ጓደኞቼ ናጠቻለሁና የዛሬ አስራ አራት ዓመት ምናምን እንደዚህ አካባቢ ነው እና ባላገሩ ሄድኩኝ ልወዳደር ድምጽ ከዛ በኋላ ግን ድምፅ እየተወዳደርኩኝ እያለ አብርሃም ወልዴ ነገሮችን አመቻችና መድረክ እንድመራ አመቻችቶልኝ፣ ሁሉንም ማለት ክልሎች የዞርኩባቸው ክልሎች በሙሉ የመድረኮቹን ስራ እኔ ነበር ምሰራ ውስጥ አደርግ ነበር ማለት ነው። ስለዚህ የተወሰነ መንገዱንም መስመሩንም ስላሳየኝ አብርሃም በሄድኩበት አመስገኛለሁ። አሁንም አብርሃምን ቴንኪው ማለት ፈልጋለሁ። ጓዳ ሳህን ይመታላብሽ የእኔማ ዳግዬ የቀይ ድንቡሽ ቡሽ ከዛ ወደ አርቱ ገባ ጠቅል ማለት በቃ። ከዛ በኋላ መሞከር ጀመርኩኝ። ሙከራ ውስጥ ያው አርቱ ውስጥ መግባት አላውቅም፣ እንዴት ነው መግባት፣ ማለት ሙከራ ውስጥ ነው ብዬ ነው የማስበው። ሁሉም ሰው ገብተህ የምትጨርሰው ነገር ስላልሆነ ሁሌ ሙከራ ውስጥ ነው የምትኖረው። ስለዚህ ሂደት ውስጥ ነኝ፣ አሁንም ያው ማነኝ ማነኝ፣ አጨብጫቢ ነኝ፣ ማነኝ ማነኝ ሌላ ስራ አለ? አሁን ስራው በጎን ወይስ እዚሁ ላይ ሆኖ? አሁን ለምሳሌ ሲያርቢት የሚባል ስራ አለ፣ ቴሌ ጥሪ ማሳመሪያ ስራዎች ምናምን አሉ። ካምፓኒዎች አብሬያቸው መሰራው ከነሱ ጋር ሌሎች ሰዎች እያመጣው ስቱዲዮ አብሮ እየተቀረጹ ምናምን እንደዛ እንደዛ እሰራለሁ። በጎንም ደግሞ ሌላ ሌላ ስራ እዚህ ሚዲያ ላይ እንዲህ የማትለው ነገር እንትን አስጨርሳለሁ ምናምን አትልም። ማለት እንደዚህ አሁን ስታንዳፕ ኮሜዲዎች በፊት ላይ ይሰሩ ነበር። ሺሳቅ የሚባል አንድ ቴሌቪዥን ኢትዮጵያ ቴሌቪዥን ላይ ነበረ በወር በወር የሚቀርብ ከዛ ኔ ቬላ ቨርዲ ማማስኪችን ምናምን እንደዚህ ምሽቶች ላይ ይሰራ ነበር። ክለቦች ላይም የሆነ ጊዜ ተጀምሮ ነበር። በመሃል በመሃል ሙዚቀኞች መሃል ላይ ዝም ብለን ስታንዳፕ ምናምን እንሰራ ነበረ። አሁን ግን ትንሽ ብዙም የሚል መሰለኝ የኮሜዲው መድረክ ምናምን

አሁን እንደዚህ በስቴጅ አካባቢ ሲሰራ መሆን በጣም ብዙ አጋጣሚዎች ይፈጠራሉ። ሳቅ የሚፈጥሩም የሚያናዱም የሚያስገርሙም አጋጣሚዎች ይኖራሉ። እስቲ ከገጠሙ አጋጣሚዎች አንድ ሁለቱን ጀባ በለን። እኔ ብዙ ጊዜ ምን መሰለህ ማለት ለሌላም ቦታ ብዬዋለሁ፣ የማልወደው ለምሳሌ፣ መንገድ ላይ ሲያገኘኝ በስማሚያች ስራሽ በጣም ነው ወዳ ሲያንዴ በይልኝ ምናምን ይለኝ ሰው አልወድም። እኔ ኮሜዲ ምናምን ግባልኝ፣ አይደል? ምክንያቱም የሆነ ዶክተር መንገድ ላይ አግኝተው ዜብራ ላይ መርፌው ጋኝ አትለውም ይኳራል። ሲበናት አንድ መርፌ ቶን ሲሉ ጋኝ ትሏል አትለውም። ወይ ዜና አንባቢን መንገድ ላይ አግኝተው አንድ ሰበር ዜናና አንድ ስፖርት ግባልኝ ምናምን እንደ ማለት ነው። ወይ ደግሞ የሆነ በረኛ ኳስ ተጫዋች በረኛ ሆኖ ከዚህኛው አስፋልት ወደዛ ሲ አንድ ተወርወርልኝ ምናምን አትለውም። ሶ ስለዚህ ሁሉ ሙያ ፕሮፌሽንን አንተና ምታከብረው። ሶ እኔ አልወድም መንገድ ላይ አንድ ግባልኝ አንድ ውጣልኝ ምናምን የሚለኝ ሰውና ሌላ ስምን አጋጥሞሃል? ስቴጅ ላይ ስቴጅ ላይ ሆነ ያጋጠመህ ነገር። ስቴጅ ላይ እንኳን የተለየ አጋጥሞኝ የሚያቅን ነገር የለም፣ ግን አንድ የቬላ ቨርዲ ሲሰራ አምስት ሰው ብቻ መጣ። ቤተሰቦች ናቸው፣ ምንም ሰው የለም። እና ብዙ ኮሜዲያን የነበረው ፕሮግራሙ ላይ እዛ የተወሰኑት በቃ እንሰራም ምናምን አሉ፣ ማለት ተደበራቸው። አምስት ሰው ነው ምናምን ተብሎ ማለት ነው። ከዛ እኔና አንድ ሌላ ኮሜዲያን እንግባ ምናምን አለኝ፣ እንስራ። በቃ ማክበር ነው። ሰው ምንም ይምጣ፣ ሁለትም ይምጣ። ኦልሬዲ ፈልጎ እስከመጣ ድረስ እና ክብር። ሰዎች ግን በቃ መጥተዋል። አዎ አምስቱ መጥተዋል። ሌላ ሰው የለም። ሲስቁም አይሰማም ምናምን ነው የሚለው ገባ። የሆነ ሙልት ይፈልጋል የሆነ ነገርው ለመስራት ግን በቃ አማራጭ የለም። ሰራን። ግን ሰውዬው የሚገርም ብር ለቀቀብን ሲወጣ፣ ማለት ነው አምስቱ ነው ከመጡ ቤተሰቦች እዛ። ከተከፈለም በላይ አገኘን ማለት ነው። ሰሆን አሁን አንድ ሰውም ቢሆን አይመለከተኝም። ሀብታም ሊሆን ይችላል። ሰው ገባ የተጎዳዩን ከሰው ሊሄድ ይችላል አታቆም አስራ ስድስት አድርቅ ከሚመጣ ለአንድ ቼክ የሚለቅ የተሻለ ነው። ካዝናነዋለ ጭ መቶ ለ ወድ ሆነ እ የመጣው ሰው ስለዚህ ማክበር ነው። አርትም እንደዛ ይመስለኛል። ሰው ወድ ሆና አክብሮ ከመጣ ሁለት ይሆን አንድ ሰው ይሆን ሰርተ ሄድ አሪፍ ነው ብዬ አስባለሁ። ከዛ እንግዲህ እኔ አሁን የመድረክ ብዙ ገጠመኝ የለ። መንገድ ላይ ግን አንዴ የሆነ ሰውዬ እ እየተሻገርኩ አስፓልት እንዴ ሰላም ነሽ ምናምን አለኝ። አለው እንዴ ሰላም ነሆን ምናምን አልኩት። ከዛ መጣና ግን የት ነው የምታውቂኝ አለኝ። እንዴ ሰላም ብለህ የት ነው የምታውቂኝ? ትላለ እንደ ምናምን አይ እኔ አተኩረሽ ስታይኝ ነው የታወቅሻል ሰላም ልበልሽ ብዬ ነው። አሁን ሰላም ምናምን ሲልህ የሚያቀን ነው ምንም እየሰራ ስለሆነ አባቴ ምናምን ነው። የት ነው የምታውቂኝ? ለ ሰላም ስላልከኝ ነው።

ተመልል አየሩ ሞቅ አርጋ ባታጅ በም ሰው ሁሌ ችግር አንተ ብዙ ፕሮግራም ላ ሳ ሞቅ መታረቡ ነገር ተመቷል ተመቷል ተመቷል። አየሩ እነ ኑረው እንጂ እንደው ለነገሩ ተመቷል። አየሩ ተመቷል ተመቷል ተመቷል። አየሩ እነ ኑረው እንጂ እንደው ለነገሩ ተመቷል። አየሩ በዚህ ከቀጠለ የንሮ ነገር በሬ ሊጠፋ ነው እንደ ዳይኖሰር እያልልን ልኖር ነው ነበረ ነበር ነበር ነበር ተመቷል ተመቷል ተመቷል ላየሩ እንኑረው እንጂ እንደው ለነገሩ ተመቷል። እንዲህ እንዲ ሊታሰቦች አልክ ነገር የኑሮ ውድነት ከምር አሳስቦ ነው ወይስ ለኢንተርቴንመንት ይመቻል ብለህ ነው? አይ አንተ ተመችቷል፣ ኑሮ ማለት ለህዝቡ ብትነግርልኝ በጣም የተመቸኩ ምንም ማሰብ ያስፈልግም። በጣም ብዙ ሰው ያሰብከው ኢንተርቴንመንቱ ሳይሆን ሪያሊቲውን ነው። ኢንተርቴንመንት እንዲሆን ምንድን ነው በኮሜዲ ሀሳቦቹን አረኳቸው። ከዛ በዘለለ ግን የሁሉም ሰው ሀሳብ እኮ ነው። ሱቅ ጋም ሱቅ ያለው እሱ ረበስ አየር ተመቷል፣ የለም የሆነ ቦታ አየር የለም ተመቷል ምናምን ይላል። ዞሮ ዞሮ የሆነ ነገር አለ ማለት ነው። አለ እሷን ለማሳየት ያህል ነው። በጣም አሪፍ ቅድም እስኪ ቃል ይገባሃል። እንግዲህ ያው ቅድም ያወራው ስለ ሙዚቃ ነበር እያወራን የነበረው አይደል፣ በመሀል እና ያው ሙዚቃ ዞሮ ዞሮ ሰው ኑሮን ነው የሚዘፍነው። ለምሳሌ አንድ ረጅም ዓመት ጥበቃ የሰራ ሰው ዝፈንልኝ የምትለው ሰቀመት ስነሳ ብሎ ነው የሚጀምረው። ቀይርልኝ የምትለው እጅሽን ወደ ላይ ካፋ አድርጌ ወደ ላይ ሊል ይችላል። ዝም ብለው ወደ አትክልት አካባቢ ዞር ዞር ብትል ደግሞ እስኪ በጣም የምትወደው ሙዚቃ ብትለው አንቺ እንጆሪ ፍሬ ማዛሽ እያማረ ቀይርልኝ ብትለው ብርቱካን በልቼ ሎሚ ሎሚ አገሳኝ፣ ፓፓየ በበላ ምንድን ነው የሚያገሳኝ ሊልህ ይችላል። ሊጠየቅ ሁሉ ይችላል። ምክንያቱም ሁሉም ሰው ከፕሮፌሽኑ ጋር የተያዘ ሙዚቃ አለ። ለምሳሌ አሁን ማሳጅ ቤት ረጅም አመት የሰራ ሰው ተጫወትልኝ ብትለው ሰውነቴ በሞቴ ብሎ ነው የሚጀምረው። እንደ ቀይርልኝ ብትለው አከላትን አከላት አከላት እያዩ ነው ማመት ከአካላትም ከሰውነትም እንደ ወጣ ብትልኝ ብትለው ገላዋ ኔ ገላ ዋ ብሎ ሊቀጥል ይችላል። እዚሁን ወደ መገናኛ አካባቢ ዞር ዞር በትል ብዙ አሉ አይደል? ሞባይል ምን የሚመቱ በጣም የምትወደው ሙዚቃ በትለ ይርደው ነው የሚለ ላፍ አርጋት፣ ላፍ አርጋት፣ ላፍ ሁሉም እንደ ስራው ነው ሙዚቃ፣ እንደየ ስራው ይለያል። ሰው ኑሮ የሚዘፍ ነው ማለት ነው። ያው ለምን መሰለህ ሙዚቃ ቅድም ስናወራ ሙዚቃ ለኮሜዲ ያግዛል ብዬ አስባለሁ። ለምሳሌ አንድ የቢሮ ጸሐፊ ግን አንድ ዘፈን ላይ የምትለው ምን የሚዘፍን ይመስላል? የቢሮ ጸሐፊ እንግዲህ ጽሁፍ ላይ ጋዜጠኛው የሚለው ነው ጋዜጠኛው ጋዜጠኛው ስራው ልቤ እነካው ሙዚቃ መሰለህ። ሙዚቃ በደንብ ያግዛል ለመስራት። ለምሳሌ እኔ ዝም ብዬ እንደ ስቶሪ ላይን እየፈጠርኩ ምሰራቸው ስራዎች አሉ። ምናልባት አንዷን ዝም ብዬ እንደ ሳምፕል ባጫውተት እኛ አገር ከገዳይ እስከ ሟች ድረስ ስቶሪ አለ። በሙዚቃ ለስራው ብትል ለምሳሌ ዘፋኞቹን ስትመለምል ገዳዮቹን ትጠራቸዋለህ። አሸበል ገዳይ፣ አይናማው ገዳይ፣ ገዳይናና፣ ገዳይናናና፣ ገዳይነ ገዳይነ እያለሰለስ ሁሉ ምናምን ነው የምትጠራቸው። ተደራጅተው ሲመጡ ደግሞ ጦር መሳሪያ ያስፈልጋቸዋል። ቦምቡ ፍቅር ሻካ ኢፏን ቦምብ አገኘ ሰማይ ቢያስገመግም፣ መትረየስ ቢንጣጣ፣ ሚሳኤል ቢተኮስ፣ ኒኩላር ቢፈነዳየ እየታጠቁ ነው። ዝም ብሎ እንደ ባህላዊ ነገር አስታጥቀን ካሉ ጠይም ሰልከክ ያለ ጎራዴ ታታኪ ጎራዴም እያገኘ ነው። አይኔ አበባ ገብታለች ሊጠቁም ይችላል። ገና ከኤርፖርት እንደወረደች ሁሉ ማለት። ወደ ሟቾቹ ስትሄድ ደግሞ መሞት አይፈልጉም። ከመሞት አልድንም፣ አልድንም አትጠራጠሩ። ለበገዳይ ከተከበበበት ዙሪያው ማለት ነው። ሞች አለው፣ ሞች አለው ረኔ እስሞች አለው የሚለው ደግሞ ምንድን ነው? መጀመሪያ ኑሮ ውድነቱ ገሉኛል። እናንተ ገደላችሁኝም አልገደላችሁኝም ነው ሞት አደለ አድሎ አፈር ካልተጫነኝ እኛ ደግሞ እታገላለሁ ነው። አፈር እስከምገባ ድረስ ተስፋ አልቆርጥም ይላል። በዛው ልክ ደግሞ ገዳይ ገዳይ ያልሸውን አባት ሻይገደል አርሶ ያብላሸ እንጂ ወዲሽም እንዳይጎደል ይላል። በጣም አልፈጣ ነው። ከየት አምጥቼ አምጥቼ ልክፈል ሰርቼ ከምኔው ከምኔው ከምኔው ነው ደሞ ቤት ክራይ የሚደርሰው ከደሞዜ ቀድሞ። ከምኔው ከምኔው ከምኔው ነውሳ፣ ቤት ክራዩ ሲደርስ ማጣው ደሳም ቡሳ። እስቲ አንድ ከበር አለ፣ እስቲ እሷን

ግን ይቀጥላል አዎ ምንድን ነው ሀሳቡ የሁሉንም ሰው አፍሮቢቱንም ምናምን የጎጃም ሞስከተቼ ሞከርኳቸው የጎጃም ምሬት ሞስከተቼ ለመስራት ሞከርኩኝና ና እንደ ከበር አድርጌ እንትን አልኩት በጣም አሪፍ እንግዲህ እስኪ ምንድን ነው ከዚህ በኋላ የሀብትሽ ፕላን ምንድን ነው ኦን ደ ፊውቸር ምንድን ነው ምናገኘው ምን ይዞ ምን አይነት ፕሮፌሽን ላይ ምን ላይ ሆኖ እናገኘዋለን? አይ እቅድህ ስትልኝ ያው መኖር ነው። ገባ አሁን ያለ ከኖር ራሱ ትልቅ ነገር ነው። ይሄማን መኖርን የመሰለ ነገር የለም። በመኖር ውስጥ ብዙ ነገር ስለምታገኝ፣ በመኖር ውስጥ ብዙ ስለምታልፍ ማለት ነው። አንዳንድ ጊዜ ሚዲያ ላይ ትመጣና ፕላንህን እቅድህን ምናምን ስትናገር ለምን እንደሆነ አላቅም፣ አይሳካም አይደለ፣ ስለዚህ ማለት ሰዎች የተነገረለት ነገር ብዙ ጊዜ ሰክሰስ አያደርግም ይመስለኛል። ዝም ተብሎ የሚሰራ ነገር ነው ጥሩ የሚሆነው። ምክንያቱም እኔ ረጅም አመት ስለፈልፍ በየሚዲያው እንደዚህ የቴሌቪዥን ፕሮግራም ሊጀምር ነው ምናምን ላለው ምንም ሊጀምር አልቻልኩም። ስለዚህ እንግዲህ ብቻ ስራ አስባለው፣ የሚሆን ከሆነ ስራዎች አስባለሁ። ለመሰለ እንደዛ እምልህ አሁን ብዙ ጊዜ ሰዎች በተለያየ ሁኔታ ውስጥ ከጓደኞቻቸው ጋር ምናምን የሆኑና ፕላናቸውን እቅዳቸውን ይናገራሉ። ተከታይ ሁሉ ወዳጅ ነው ማለት አይደለም። አብሮ የተከተለ አብሮ የሆነ ሁሉ ወዳጅ አይደለም። ክርስቶስ አስራ ሁለት ደቀ መዛሙርቶች ነበሩት፣ ግን አስራ ሁለቱም ሲከተሉት የነበሩት ወደውት አልነበረም። ጊዜ ጠብቆ አሳልፎ ሊሸጠውም የነበረው አብሮ ይከተለው ነበር። ስለዚህ የሚከተልህ በሙሉ ወዳጅ አይደለም። የሚከተልህ በሙሉ አብሮ የሚሆን በሙሉ ያንተን መልካም ያንተን ጥሩ ነገር የሚመኝ አይደለም። ዝም ብለህ አንዳንዴ ባገኘው ቦታም ፕላንህን ነው ብሎ ማለቱ ለእኔ ነው አላቅም። አስተላልፉት አታስተላልፉት የእናንተን እንትን ነው በዛ የተነሳ አሁን ብዙ ጊዜ እቅዶቼ እንዲኖ እንዲኖ እንዲኖ ብዬ ዲቴይል መናገር አቁም ያለው ጥሩ። እሺ፣ ግን አሁን ደግሞ በዚህ ስፔሻሊ አሁን በኮሜዲያንነት ዘርፍ ምን ቢደረግ ይሻላል አስተያየትም ሰጠው ካለ እንዲያደርግ ኢንዱስትሪው ምን መደረግ አለበት ላለ በአንተ በኩል እንግዲህ፣ ያው፣ ማለት ኢትዮጵያ ውስጥ በአብዛኛው ሰው ተጫዋች የምትለው አይነት ሰው ነው። ሰው ራሱ ኮሜዲያን ነው። አንዳንድ ጊዜ እኔ ከተለቀቁ ስራዎች በላይ ኮመንቶች ያስቁኛል። እንደውም የኮመንት ሽልማት ቢኖር ኢትዮጵያ የምታሸነፍ ይመስለኛል፣ በኮመንት ሽልማት። ስለዚህ አብዛኛው ሰው ተጫዋች ወይ ደግሞ ሳቅ መፍጠር የሚችል ሰው በየቦታው አለ ማለት ነው። ምናልባት ለየት ሊያደርገው የሚችለው እኛ ሚዲያው ላይ መተናል፣ እነሱ ሚዲያው ላይ ይሉ በደንብ ከተሰራበት በጣም ብዙ ልጆች አሉ። ልፈልጌ ነው አዳዲስ ልጅ አሁን ለምሳሌ ቲክቶኩ ምናምን ከመጣ በኋላ በጣም ይገራርሙ አቅም ያላቸው ብዙ ልጆች አይተናል። በኮሜዲውን በሙዚቃውን በተወነው አይደለ የተሻለ ላይፍ ላይ የተሻለ ህይወት ውስጥ ይመጡ ብዙ ልጆች አሉ። ስለዚህ የመጀመሪያ ነገር አርትን የሚያሳድገው ቅንነት ነው ብዬ አስባለሁ። ለእኔ አንድ ስኬታማ ሰው ቅን መሆን የቻለ ሰው ለእኔ ስኬታማ ነው። ቅን መሆን የምትጀምረው ሁሉ ነገርህን ስጨረስ ነው። ሁሉ ነገርህን ጨረሰ ወደ ፈጣሪ መሄድ መሄድ የሚለው ቃል እንኳን አይገልጾም። በቃ ለፈጣሪ ቅርብ መሆን ስትጀምር ቅን ትሆናለህ። ቅን የሆነ ሰው ደግሞ በሰዎች አይቀናም። በሰዎች ማለት ሰዎች ላይ መጥፎ ነገር አያስብም። ይሄ ገንዘብ ምናምን ምናምን ሀብት ምናምን አይመስለኝም። ለእኔ ስኬት ስኬት ቅንነት ነው ብዬ የማስበው ስለዚህ አርቱም ቅንነት ነው የሚፈልገው ቅን ከሆነ በጣም ብዙ ነገሮች ማደግ ይችላሉ። እርስ በርስ መደጋገፍ፣ ሙዚቀኛው ከሙዚቀኛው ጋር፣ ተዋናዩ ከተዋናዩ፣ ኮሜዲያኑ ከኮሜዲያኑ፣ አዲስ ሰው ሲመጣ መቀበል እኛ ጋር ችግሩ መሰለው አዲስ ሰው ሲመጣ የሆነ ረጃጅም ብረቶች አድርገ መዝጋት ያንን እንዳያልፈው ወደዛኛው መስመር እንዳሄድ ምናምን እነዛ ነገሮች አሉ። እነዚህ ነገሮች ከተወገዱ የተሻለ ነገሮች ማየት ይጀምራል ሰውም ብዬ አስባለሁ። ሁልጊዜ አንድ አይነት ይሰለቻል እኮ። እኔም አሁን ልሰለች ይችላል ሰው። ደጋግመህ አንድ አይነት ሰው ማየት ራሱ ያሰለቻል። በባህሉ አዳዲስ ሰዎች መምጣት አለባቸው። አዳዲስ ልጆች መፈጠር አለባቸው። አቅም ያላቸው ብዙ ልጆች አሉና ሰው ቅን መሆን አሪፍ ነው። በቃ ከክፋት ደግነት ሳይሻል አይቀርም ብሎ አልገጣኝ አይደል? ኩነኔና ጽድቅ ባይኖሩ ኩነኔና ጽድቅ ቢኖሩም ባይኖሩም ከክፋት ደግነት ሳይሻል አይቀርም ብሏልና ቅን መሆኑ አርተን የሚያሳድገው ቅን ሆኑ ላለው። በተረፈ እናንተንም አመሰግናለሁ አክብራችሁ ስለጠራችሁ እጅግ አድርግ እናመሰግናለን። ተመልካቾቻችን የመገናኛ ፕሮግራማችን እዚህ ጋ ያበቃል። እንግዳችን አብትሽ እግዚአብሔር ይስጥልኝ። ያመሰግናለሁ እና ንቀለው